እባክሽን ጋር ዘመድ የከባድ ስራ ሰራ ስንቱ ተጨናገፈባት። ማለት ወረደባት። ደም እኮ የመጀመሪያዋ ነበር። እሺ ሙልዬ አሁን እንዴት ናት? በሰማሁት ነገር በጣም ደንግጫለሁ። ግን ገና ሳትወልድ እናት ትባላለች። ስለዚህ እኔ የምናት ሆኛለሁ ማለት ነው? ምንድን ነው ስለማታውቀው ነገር የምታብራራልኝ? ኧረ እባክህ እና፣ ወደፊት መውለድ አትችልም? ተው እንጂ፣ እርግጠኛ አይደለህም። እሺ በቃ ቻው፣ በኋላ እደውላለሁ። ምንድን ነው መውለድ አትችልም? ተያቸው እባክሽ እነሱም አልገባችሁም። እንደዛ ከሆነ ስራ ማቆም አለብኝ ማለት ነው። የቱን? የቢሮውን? ኖ፣ የቤቱን፣ የቤቱን የቢሮን አይደለም። በሺ ስክሪፕቶን አቀብኝ ማለት ተጎንብሺ፣ እንዲ በኋላ ብከረበትስ? ከዛ ልጅ በፍጹም፣ ራስ ሻንሽው። ምን ያስቃል? ይሄ እኮ የልጄ ጉዳይ ነው ማዘር። ባለፈው ገባቸው ከተንቋቋ በኋላ ስለተወቀስኩኝ ስራ መስራት ጀምሬያለሁ። አዎ፣ እኔ እንደ ትናንትና፣ እንደውም ውሃ ስላልነበረ ከመሲጋ ሄደን ሙሉ ጀሪካን ተሸክመን የመጣ ነው። ኤዱ ጀሪካን ተሸክም፣ ያውም በጀርባ። እንኳን ውሃ የለውን ጀሪካን ተሸክም፣ ባዶውን ጀሪካን ሄድኩት፣ እኔ ነበርኩኝ። የእሷ ስራ ውሃ ሲሞላ ጀሪካኑን መክለን ነበር። የእኛ ሰው ችግሩ ምን እንደሆነ ታውቃለህ? ሰው ሲሰራ አናበረታታ። አንድም ፐርሰንት ይሁን መቶ ፐርሰንት፣ ስራ ስራ ነው። አይህ መክደኔን ብታበረታቱ ይኖሮ ነገ የሚያሸክማ ሰው በመጥራት አግዛታለሁ። እቺን፣ ብራቮ ስትሉኝ ደግሞ ከነገ ወዲያ ይሄ ብዙ ነው፣ ይከብድሻል፣ እየቀነሹ ሰጁ እያልኩኝ በቃላት አበረታታታለሁ። ከወቀስከኝ ግን አንዷን ፐርሰንት ትቀራለች። እንደውም ምስሉም ትችዋለሁ። እኔ እኮ ልጅ እየሰራ ያለው ሰው ነኝ እማ ደግሞ ስትፈልጊ የምጠፊው ነገር አለ። ምን ነው? ሄድዬ ፈራሁኝ። አትደንግጪ፣ ያንቺ ኮ ምንም አይሆንም። በምን አወቅሽ? እሱ ማ በምን አውቃለው? እንዳትፈሪ ብዬ ነው። በቃ ቤት ሂጅ። ማረፍ አለብኝ። ስትራመጅ ሲሆነ ነገር አይሆንብሽም። ለነገሩ ሰዓት ደርሷል። ሂጂ ሂጂ። እኔ እያስፈራኛለሁ፣ ልጅ በምን ሁኔታ ውስጥ እንዳለ አለማውቄ ነው። ከምንም አይነት በሽታ የሚያስፈራኝ እርግዝና ነው። ምን በሽታ አይደለም ባክ። ምንም ነገር ካመበ በሽታ ነው። ወይኔ ጉዴ፣ ምንድነው እያወራ ያለሁት? ምን ሆናለች? እኔ እንጃ። እኔንም ዘግታኝ ነው ያለፈችው። ተነስቶባታል ማለት ነው ተነስቶባታልእዛሬኛ መጀመሪያ እርግዝና ያመጣባት ባህሪ ነበር የመሰለኝ፣ ግን አልፈረድኩባት። ምን ሆነል ግዴ እኔም እኮ ልፈራ እችላለሁ። ቆይ አንተ ታርዘው ታውቃለህ? ስለማታውቀው ነገር በጥያቄ አታድርገኝ። በቃ አረ ዝም በይ። ምንም በወሬ የሚፈጠር ነገር የለም። ራስሽን አታስጨንቂ። እኔ አይደለሁም ከተጨነቅኩት፣ ሁኔታ ነው ያስጨነቀኝ። በቃ በቃ፣ አታስታውሽ ምንም አታውሪ። እንዴት ነው ማላወራው? እየጨነገፈ እኮ ነው። ሟርተኛ አታውሪ አልኩሽ። አዘባርቄ ማዘር፣ እንደዚህ ችግር ላይ ነኝ እያልኩት ይቆጡኛል። አፍሽን ነበር መቁረጥ አፍ አይደለም እኮ ችግሩ እዚህ ውስጥ ያለው ሀሳብ ነው እሱንም ነበር መቁረጥ እንዴ ማዘር እንዳትል ፈሰፈስጥ ቆጠዋት እንጂ እኮ አሳዝናኝ ነበረ አዎ ደግሞ ባል ቆጣት እኮ ፈራሁኝ ብላ ታለቅስ ነበረ እኔም እኮዩ እየዛረግዝ እኮ እንዲህ ሆድ ውስጥ የሚጠፋ እየመስለኝ ፈራ ነበር የናም ምነው ምነው፣ ፊትሽ፣ እናቴ ምነው ቅፉሽ። ምን እች ልጅ እያለች ምን ደስታለሁ እዚህ ቤት ውስጥ ብለሽ ነው። ደግሞ ምን አደረገች እንዴ? ደህና ያረገዘችውን እንደገና የውጭ ወሬ ሰምታ መታ የሆነ በራሷ ላይ እያሟረተችልሽ ነው። ዝም በያት፣ ስትጨማለቅ ነው። ፊት አትስጫት። አኳኋል እኮ እንክብካቤ ፈልጋ ነው። እሱማ ያው እንግዲህ እንደፈረደበት ባሏ ይንከባከባት። የልጅ ልጅ ምን አድርግ ነው የምትለው? አይ ሙልዬ፣ እናቴ ሙሽሬት እኮ ህመሟን፣ ህመማችን፣ እርግዝናን፣ እርግዝናችን ማድረግ ነው የምትፈልገው። ግብዬ ደግሞ እንደ ሞንጭ መዝመሽላት እንድትንከባከቢ አትፈልጊም። በልጅ ልጅ ላይ ማማሮቷን ታቁም እንጂ እኔ ስለ መጨማለቋ ጉዳይም አይደለም። ትጨማለቅብን ገና ለገና ውሃ ቀጠነ የምትልጅ አረገዝኩኝ ብላ እንደ ጃኖ ጎንበስ ቀና ልታስደረገን ነዋ። አሳቂ፣ አንቺ የልጅ ልጅ ካገኝሽ ምንም የሚጎልብሽ ነገር የለም ማለት ነው። ከልጅ ልጅ በላይ ምን የሚበልጥ ነገር አለ? ይሄ ልጅ ሳይመጣ እንዴ ያሰብሽለት፣ የመጣ ጊዜማ እኔ የፈለጋችሁትን ብትሉ ጉዳይ አይደለም። ቅድሚያ የምሰጠው ለልጅ ልጅ ነው። ሙልዬ ምንድን ነው? ይህ ልጅ ልጅ ነብይ ነው? አርሽኮ ምነው አንቺ ነው እንዴ አንቺ? ኧረ ስለ መድሃኒዓለም አለማፈሽ፣ ዝጌ አረኔ እንደ ከፈጣሪ እንዳታጣይ አይ ሙልዬና ነይል ደርደርልሽ ዛሬ ማንም አጠገብ የሆነው ቢያበረታታኝ ደስ ይለኛል። ለምን ጠላቴ ክቧ ራሱ አትሆነም? በጣም እየፈራውኝ ነው። ላ ስማኝ ማዩዬ፣ ሄዱ፣ የበኋላ እደውላለሁኝ። ኖ ኖ ኖ ቆይ፣ አሁን እንደፈለግኩ ምን ነው? በሰላም ነው ነውም አይደለምም። አብረኝ እንድትሆን እፈልጋለሁ። ሄዱ፣ ስራ ፈትቻ ብሬ ስለዋል እንዴ? ምን ችግር አለ ስራ ከእኔ ይበልጥበል? ስራ ላይ አይደለሁ እንዴ? ቁም ነገር ሲሆን ብቻ ደውዬ፣ እንደዚህ እንደዚህ አይነት ቀልድ ሲያምርሽ ደግሞ ራስሽን በቪዲዮ እየቀረሽ ቴሌግራም ላይ ላኪልኝ። እዩ፣ ቀልድ አይደለም እሺ። በቃ ስጨርስ መጣለሁ። ማታ ከስራ ስትመለስ ነው አዎ። አዎ፣ ልጅ አንድ ነገር ሲሆን ግን ለምን ቀድመሽ አልነገርሽኝም እንዳትለኝ። ምን ልጅ ምን ሆነ? አሀ አሁን በትክክል ማውራት ጀመርክ። በቃ ና አልኩህ ና። እሺ ብዙ ጊዜ ነው የሆነ ነገር ተፈጥሯል፣ ሊፈጠር ነው ትለኝና እየበረድኩ ሲሄድ እየሳቀች አለፈኮ ትለኛለች። አሁንም እንደዛ እንዲሆን እየተመኘሁ ነው የሄድኩት። በቃ በቃ ገባኝ ገባኝ። ይሄ ፕራንክ ነው ፕራንክ የምትሉት። አየሽ እሱን አድርጋ ልታናድደ ነበረ። ወሩ ሙሉ ስስቅብኝ ልትከርም ነበር። ነቃ ሆኔ ነው ብለሽ ነው እኔ እሷ ነገር የጠፋኝ። ካልሆነ ደግሞ በማርገዟ እየተጸጸተች ነው። ማርገዝ ምን ያክል እንደምትፈልግ እያወቅሽ። አይ እኔ አይመስለኝም። የእሷ ነገር ምኑም አይታወቅም። ምናልባት እንደርሱ ቀልዷ ሊሆን ይችላል። ማን ፈቅዶላት ነው በልጅ የሚቀለደው? ግን እኮ ሙልዬ፣ ሙሽሪት በጣም ፈሪ ናት። ምናልባት ፈርታስ ቢሆን። ፈርታ ከሆነ ከቀልዱም ከሟርቱም ይሻላል። እንዴ ሰው ለምን ፈራህ አይባልም እኮ። እኔ አሁን ለምሳሌ እፈራለሁኝ ግን ምን አለ እሷ ከፈጣሪዋ ጋር ብትገና ብትጸል? ምን አለ አይ ሙልዬ፣ አሁን ሙሽሪት ናት ጸሎትና ቁም ነገርን ለየት አለ። ፈጣሪዋ ችግሮን የምትነግረው ቢጨንቅሽ እኮ ነው። ወይ ሙሽሪት ይ እንዴት ነሽ? ደህና ነሽ? ማዘርዬ እንዲያበረታቱኝ የመጣውት ቆይ፣ ጨነቀፈባል ሌላ ሴት ምንሆን ሽና ነው ማበረታታሽ እኔን ጨፈርቻለሁ። እንዲሽ ብለሽ አትፍሪ፣ ምንም ነገር አትኝ። ይሁሉ እየጸሎት ሄዱ። አሁንም እነግርሻለሁ፣ አትፍሪ። ለሚፈራ ሰው አትፍራ ይባላል። ታዲያ ምንድን ነው የሚባለው? አትፍሪ ስላላችሁ ፍርሃት ይጠፋል? ፈልጌ ነው እንዲህ የሚፈራው። አሁን እንዳልፈራ የሆነ ነገር አድርጎኝ። ቆይ፣ አንቺ ርቦሽ መርዝ የገባበት ምግብ ቢቢሉሽ ትበያለሽ? እንዴ! አሁን እዚህ ጋር ምሳሌ ምን ያደርጋል? ለማንኛውም ልጅቷ የጨነገፈባት ከባድ ስራ ስትሰራ ነው። ስለዚህ እኔ ከዚህ በኋላ ምንም ስራ አልሰራም። ተው ልጄ፣ እናቴ ነጭ ላብን እስከሚያልብሽ አይደለን የምትሰራ የነበረው። ጎዳሽኝ፣ እናቴ ጎዳሽኝ። ሲመስልኝ የቢሮውን ማለቷ። እኔ ሌላ ነገር አላልኩም። በቃ አልሰራም። ምን ያልኩት? ባቲውም እኮ ችግር አልነበረውም ብዬ ነው። በቃ አፍሽን አይድከመው። አይ ይድከመው ይድከመው። ውይ መሲ መሲ፣ ነይና እስቲ አንሽልኝ። ምንድን ነው አማርኛ አይደለም እንዲያወራውት። አንቺ ምን ሆነሻ አላት? እንዴት ብዬ በኋላ ጎንበስ ስል ተጣጥፌ ልጁን ብጨፈልቀው ቆይ እንዳልጠነቀቅ ነው እንዲ የምትፈልጉት የአንቺ እርግዝና ምን ስለሆነ ነው በቀላሉ አደጋ የሚደርስበት ሴፍቲ ፈርስት ነው አማዘር ለእኔ ሳይሆን ለልጅ ልጆት ነው በቃ እኔ እንደማልሰራ ተናግሬያለሁ ምንድን ነው የምትጠብቂው የቶሽ መስሎኝ እኮ ነው ስልኬ ለምንድን ነው ምቶ አንሺው አመሰግናለሁ። እንደ ጃንሆን አላልኩሽም? ይኸው ማስጎንበሱን ጀምረዋለች። የቀረ ግብር ማብላት ነው። እሱን ደግሞ በቅርብ ቀን ጠብቀዋለን። ሙሙ ወጠቅሽ እንዴ! ወይኔ ልጄን ምነው፣ ምን ምነካሽ? ደህና ነሽ? ተሽ ሽ መታሽ? ምን እየተሰማሽ ነው? ከእናንተ ድምፅ ውጭ ምንም የሰማኝ ነገር የለም። ተመስገን ፈጣሪ! በቃ ምንም አልሆንሽም ማለት ነው እንዴ? ምንም አልተሰማኝም ማለት ምንም አልሆንኩም ማለት አይደለም እኮ። እኛም እኮ እሱነ የሰማ ነው ደህና ነሽ ማለት ነው ሙሽሪ። እረ ስሙኝ ሚኖር አይኖር ምንም እየተሰማኝ አይደለም ኧረ እባክሽ ሙሸቤት እንደሱ አትናገሪ ሙልዬ ደስ እንደማይላት እያወቅሽ ታዲያ እንዲህ ድቄ ምንም ሊሰማኝ አይገባ እንዲ ልሽ ነው እንዲህ ፈለግሽው በቃ ምንም የማይሰማሽ ከሆነ ምን ይፈጠር ነው የምትይው አሁን ምንም እንዳልተፈጠረ በምንድን ነው የማውቀው ምንም ስላልተሰማሽ ነዋ? እኔ እኮ ፈርቼ ነው ለምንድን ነው የሚገርማቸው እንዴ ምንም ስሜት አለመኖር ራሱ ችግር አይደለም ለምን ይሆናል በዚህ እርግዝና ደረጃ ምንም አይነት ስሜት ላይሰማሽ ይችላል። ልጁ እኮ ገና ነው የሚመታበት። ልብ ራሱኮ እኮ የለው። ልብ የለው? እንዴ ልብ ከሌለው እኮ በሕይወት የለም ማለት ነው። ኤዱ በቃ ደህና ነው ተባልሽ አደል፣ ለምን ዝም አትይም። እሺ ታዲያ በሕይወት መኖሩ እና እያደገ መሆኑን በምንድን ነው የማውቀው? ለምንድን ነው የሆነ ምልክት የማይኖረው? ተረጃዋ ልጁ እንዴ እናቱን ላለመረበሽ እኮ አፉን ይዞ በዝምታ እየኖረ ነው። አመኑኝም አላመኑኝም ልጄ ምንም መሆን የለበትም ይሄ ልጅ ልጅ ብቻ አይደለም ክብሬም ሰላሜም ነው እሱ አንድ ነገር ሆነ ማለት ትዳሬ አደጋ ላይ ነው እንዴ ብሌኔ እኮ ነው እንደውም ብሌኔ ብዬ ነው መጠረው የሴት ስም ነው እና ማን ወንድ ነው አለ እቺ ልጅ ጤና የላትም እንዴ እራሳነሽ እንዴ ስትገርሙ ቆማችሁ ታኛላችሁ ልክነሽ እናቴ ስትሞላ ፈጭማ ዝም ብለን መሄድ ነበረብን። እንዲያራ ልቃቂያት ምን ሆነችና ራሷ ትነሳ። ወገብሽና፣ ለምን መ በዚህ በኩል ምን እየሆንሽ ነው? እርጉዝ እንደሚሆነው ነው። ለማንኛው በእኔም በልጅ ም ሁለታችሁንም አመሰግናል። አላልኩሽም፣ እየቀለደችብን ነው አልኩሽ። እየቀለድኩኝ አይደለም። በሁለታችንም ስም አመስገን። አልችልም። ትችላለሽ እናቴ። ለማንኛውም ሁለታችሁ እረፍት አድርጉ፣ ምስጋናውን ተቀብለን አል ቤ እናቴ አረፍ በይ። ጎሽ፣ ቀስ አይዞሽ። አንተ መታረቂያችንን ትሆናለ ስል ከአሁኑ ልታጋድለን ነው ቆይ ስትወጣ ግን ብዙ የምንነጋገረው ነገር አለ። ምን አለሁ፣ እንደዚህ ከምታስጨንቀኝ በሆነ መንገድ እማለሁኝ ብትለኝ። ውይ ለካስ ገና ጆሮ የለህም፣ ዝም ብዬ ነው የምለፈልፈው። ይኸውልሽ፣ እኛ መምጣታችንን አይታ ነው ወደቃቸው። ሙሉዬ አይመስለኝም፣ ምናልባት አስደንግጠናቸውን እንዲ። ይኸውልሽ፣ እኔ ብቻ የልጅ ልጅ አንድ ነገር ይሆንና ከእሷ ራሳ ለወጡ አለቀዋል አሁን አሁንስ ቢሆን የት ነው እናያለሽ? ማለት ያው እየተቆጣጠርሻት ነው ማለት። እዛ ሳሎን አላጫ ማልቅ ብላት እዚህ መታ ተዘራ ጠበቀኝ እኮ ትክት። እኔ ሙሽሪት ሆን ብላ ትወድቃለች ብያላስ፣ ምክንያቱም ራሱ በጣም ነው የምትውል። እንኳን በሙሉ ሰውነቷ መሬት ልትዘረር ይቀርና እንድች ብላ በጉሯ ባትነካው ደስ ነው የሚላት ግን ደግሞ በሙሉዬም አልፈርድባትም። እስኪያስቡ ምግብ ሰው ሊያጎርስ ሲል ስትከለከል የሚሰማውን ስሜት ታውቀዋለህ? ችግር የለም አትወቀው። ዋናው ነገር ሙሉዬ የልጅ ልጄ ላይኖ ብላ ለሰፈር ሰው በሙሉ ተናግራለች። ኧረ መንደርተኛውም አልቀራት እና ታዲያ ብትናደር ትፈርድባታለህ? አንተ መቼ ነው የምትደርሰው ምኑን የትኛውን ታሪክ ያው የምትደርሰው ስትይኝ እኮ ከየትኛው ደራሲ ጋር እያወራች ነው ብዬ ነው እኮ አላሳቀሽም ለምን እሺ እስከ ደርስ ድረስ የተፈጠረውን አትነግሪኝም አይሆንም አጠገቤ እያየው ካሉ ከአይገባህም ወይ ለምንድን ነው የምትጨነቂው አትፍሪሽ ጽንሱ ምንም አይሆንም አንተ በምን ታውቃለህ እኔ ነኝ ያረገዝኩት ጽንሱ ምንም እኮ አይሆንም የስራ ባንደራዊ ዘመድ ጽንሱ ጨነገፈባት ብላ ነገረችኝ እና ቆይ እሷ እንደዛ ስለሆነ አንችም እንደዛ ይሆናል ማለት ነው? ለምን አይሆንም? ለምን ይሆናል? አንተ መልስልኝ እንጂ እኔ ከሷ በምን እንለያለሁ? ለምን አይሆንም? ኤዱ፣ ለምን ፈጣሪ ጥሩ ልጅ ነው የሚሰጠን ብለሽ አታስቢ። ምን ትሆኛለሽ? ቆየ ሴትዮዋ ምን ሆኖ መሰለ እንደዛ ይሆነው? እኔ እንጃ። አየህ፣ ምንም ሳታቀን ስትመክር ስትመከር ከባድ እቃ ስታነሳ ነው። በቃ አንቺም አታንሺ፣ አለቀ በቃ። እኔ ማ አንድ ነገር አለካም። ታዩ ታዩ፣ ገብቶኛል። እማ የሆነ ስራ ነስራ ብላሻለች። እሷን ላለማገዝ ነ ሁሉ ታሪክ የፈጠርሽው። እኔ ስራ ላለመስራት ዋሻለሁ? ካልፈለግኩኝ በቀጥታ አልነግርህም። እሺ በቀጥታ ነገር፣ ከልብሽ ነው ወይስ ወደ ቤት በጊዜ እንድመጣ ፈልገሽ ነው? ከፈለግ ያወራችልኝ ልጅ እቤት ድረስ ላስመጣት። በጣም ጥሩ፣ እኔም እየደረስኩኝ ነው። አስጠሪያት። አላስጠራትም፣ እንደውም አንተ ነ እንዲ ታምነኝም ሄዱ። በቃ ይህን እኔ የፈጠራ ወሬ እየደረደርሽ ትጮችብኛለሽ አይደል? እዩ፣ የእውነት ከልቤ ነው። በጣም ፈርቻለሁ። አላምንሽም፣ እንደውም አትምጣሽ ትችዋለሁ ፕራንክ ነው ትለኛለች፣ ብዬ ነበር። ግን ታውቃለህ ከልቧ ነው። እንደዛ አጣድፋኝ የክሊኒክ ልወስዳት ነበር። ትተኛ ነገም ይደርሳል። ግድልሽማ ሁሉ ሰዳት ነገጭግጭ ቋን አልችልም። ውይ አሁንስ አንጀቴን በላች፣ እናቷ ሳይመቻት ቀረች። እኔም አናዳኝ ተቆጥሯት። እዩ ደግሞ ከተኛች በኋላ መጣ። ግን ይበላት። ገና ለገና ረገዝኩኝ ብላ መሬት አይንከልትል ነው እንዴ? እኔም እኮ እዩን የወለድኩ ጊዜ ወፍጮ ቤቴ ሳበጥር ሳስፈጭ ውዬ እዛው ማታ መጤ መጣ። አጅሬ ግን ገና ካሁኑ የወደቀ ስልክ አላነሳም ትበል። ይበላት ተኛውበት? እንዴ አልተኛሽበትም? ሄዱ አሁን አንተ ተኝታ አልነበረ? ሸለባ አርጎኝ ነው እንጂ እያየዎች ነበረ እኮ። እኔ ግን እየፈራው ነው። የሆነ ስሜት እየተሰማኝ ነው። እማ ነግራኛለች። ምግብ ስላልበላሽ ጨጓራሽ ነው እርግጠኛ ነው? እሱ ብቻ ነው። አዎ፣ እንደውም ከነቃሽ ነው የተነሽ እና እንብላበት። አይ እኔ መብላትን መተኛትም አልፈልግም። ምግብ ስትለኝ ራሱ ያመኩት እንዳትጨነቅ ብዬ ነው። እኔ በህይወት እንዳለ እራሱ እየተጠራጠርኩ ነው። ኤዱ፣ ለምንድነው እንደሱ የምታናግረኝ? እንዴት አናገርኩሽ ኤዱ? ብለ ንዴትን ዋጥ እያደረክ ነው ያልኩትን ነው። እንዴ ስምሽን እኮ አፌ ላይ ከቆየ ወደ ውጭ እንዳልተፋው ብዬ ነው ዋጥ ያደረኩት። እንዴት እኮ እንደዚህ በቀላሉ አይዋጥም እኮ። በውሃ ነው ደግሞ ለምን እናደዳለሁ። ሁሌ እንደዚህ እንደፈራሽ አይደል? አደል? ተናድሃል። ብቻ ቤታችን የእሳት አደጋ አላርም ስለሌለው ነው እንጂ እንደ እኔ መጨስ፣ የውሃ ገንዳ ሆኖ ነበር። ኤዱ፣ እናቶቻችን ለዘመናት በእርግዝና የተነሳ እንዳንቺ አልተጨነቁም። እኔ ስለ እነሱ እኮ አይመለከተኝም እንዴ። እርግዝና ነው የፈጠርሽው አንቺንሽ? ታዲያ ብለን ያረከስኩት? እኔ እሱን አላልኩም። ይኸውልሽ፣ እርግዝና የፈጣሪ ሥራ ነው። እኔና አንቺ ፅንሱ እንዲፈጠር ሁኔታዎችን ያመቻቸው። እያሾፍክ ነው። ለምን አሾፋለሁ? ሂዱ፣ በሁለት ወር እርግዝናሽ ውስጥ እኮ በዚህ ተኛሽ በዛ ፅንሱ ላይ የሚፈጠር ችግር የለም። ፈጣሪስ አርግዘሽ እንደምትተኝ የማያቅ ይመስልሻል? ለማርገዝ ምን ያክል እንደደከምኩኝ ታውቃለህ? ሂዱ፣ ለእሱም ቢሆን ድካሙ የጋራ ነው። እንደውም የጉልበት ሥራው እኔ ይበልጣል። እንተሳሰብ እንጂማ። በይ አሁን የፈጣሪን ስራ አታስተጓጉ። አንቺ ዘና ብለሽ ተኝ። ሲነጋ ባይሆን አኪም ቤት እንሄዳለን። ቆይ ቆይ ዩሌ፣ ከምንተኛ እስቲ የሚያስቅ ቀልድ ነገር ንገረኝ። ምን አይነት እሱንማ? አንተ ነህ የምታውቀው፣ እኔ ልንገርህ እንዴ? ለምን አንቺ አትነግሪኝም? እንደማልችል እያወቅህ እኮ። እንደውም እኮ የማይችል ሰው ቀልድ ሲናገር ነው በጣም የሚያስቀው። ሂዱዬ ተው በቃ፣ እንደውም ሆስፒታል እንሂድ። ቀልዱ ነው ሆስፒታል ሄደን ነበረ። ዶክተሩ ምን አለ መሰለህ? እንደዚህ ያለ ከባድ እንቅስቃሴ ጽንሱ ላይ ጉዳት ሊያደርስ ይችላል፣ ነገር ግን አራት ፐርሰንት እንደዚህ። ነገር ግን እርጉዝ ፊት ባይወራ ጥሩ ነው። ጫጩት ፊት ፈንግል አይወራ። ማነው ጫጩት? በነገራችን ላይ ስፖርት ታዛለች። ከነገ ጀምሮ በቀጥታ ወደ ስፖርት። ነጋ አይደለም? ነጋ አይደለም ግን እጀምራለሁ። እንዴ የትኛዋም እርጉዝ እንቅስቃሴ ማድረግ አለባት ያለውን ረሳሽ? እንዴ መድከም የለባቸውም የተባለውን ስረሳ፣ እርጉዞች ያው ቢሰሩ እንጂ ባይደክሙ ተብሏል። ልክ ነው። መሲ፣ መሲ፣ ኔስት በናት ይህን ስልክ አቀብኝ። ምን ሄዱ። ስፖርት ስሪ ከተባለች ሳምንት ሆነሽ አንድ እንቅስቃሴ አድርገሽ አታውቂም። ምን አለበት ይህንን እንኳን እራስሽ ብታነሽ? እኔ ስፖርት ስሪን የተባልኩት በዚህ ልክ፣ ድከሚ አልተባልኩም። ልሽመት ንቀይና መኝታ ቤት ሰግ፣ እንደውም ለእንቅስቃሴ ይሆንሻል። ዋጭ አታፍጭብኝ። አብሏት ተብሏል። በደንብ እያበላዎች ነው። ስራ የን የሰራውት በቀጣይ ሳምንት በምስኪኖቹ ሲጀመር። ራስን ከዩ ጋር አታወዳድር። አንቺም ከቅድመ ሚስቴ ጋር ትወዳደር። ያችው እሷ። አንዳንዱ ጨምላቃ ምግብ መሳት የማትችል ሰነፍ ሴት አይደለችም እሷ። እኮ ብትችል ሁላችንንም ብታሰግደን ደስ ይላታል። እንኳን ራስን አስከበርክ። ጥፋት ያለበት ስለመሰለኝ ይቅርታ ጠየቅኩት። ወይኔ አዋረድከኝ። ማን ይቅርታ ጠይቃለን። እዩና ተስፍሽ ግን ሰላም አይመስሉም። ኧረ ሰላም ናቸው። ሰላም አይደላችሁም። እንዲ ልክ ሀሳቤን ሲቀይር ወዲያው ሺፍት ማድረግ ነበረው። አረ ትንሽ ትንሽ አፈርበይ እንደ።